ትምህርታማዊ ኢነ እፀ ሕይወት እፀ መድኃኒት ደሎ ክብር ስብሐት ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በበክብርክሙ ንሴብሐክሙ። መልካም እንግዲህ በዛሬው መርሐ ግብር ባለፈው ባቀረብነው መርሐ ግብር ላይ የተነሱ ጥያቄዎችን ምን መልስ ይሆናል ማለት ነው፣ ቀዳሚ ወር ሚያዝያ ነው ወይስ መጋቢት ነው በሚል እንወያያለን። ቅዱሳት መጽሐፍትን እያየ እናመሳክራለን። ትክክለኛው ቀዳሚ ወር ደግሞ የትኛው ነው የሚለውን አንጥረን እናወጣለን ማለት ነው። ለዚህም እንዲሆነን ገድለ ቅዱስ አባ በጸሎተ ሚካኤል ዘወራ ታህሳስ ላይ ገጽ 292 ላይ ዘይፀውሩ ወ ቅዱስ መላእክት ዘይሜግብዎ ወኮከብ እንዘይመርሆ ወርኤ ሰሪቆቶ ዘከመያስተባር ለለ አውራሂሁ አመወራ ሴናሰን ዘበራብ ወር ሆህተ እስከ ወራ አዴር ርእየ ዘከመይ ሐጽጽ መዓል ትምሌሊት ወራ ታስሪን ቀዳማይ ኮኑን ቀዳማይ በመትፈር ተውረት ለፀሐይ ርእየ ዘከመይ ፈደፍድ መዓል ትምሌሊት ወራ ኒሳን እስከ ወራ ሃዚራን ርእየ ዘከመይ እሪ መዓል ትወሌሊት ወራ ኤሎ ወራ አዴር ይላል። እንግዲህ እዚ ጋር የተናገረው ምንድነው ከ መጀመሪያው እንስቶ ስንመለከት አመወራ ሴናሰን ዘራብዕ ወር ሲል በአራተኛው ወር ሰኔን ሲጠቅስ ነው ማለት ነው። እስከ ወራ አዴን ይላል። እስከ ኤካቲት ያለውን መፈራረቅ ይናገራል ማለት ነው። ከዛ ረ ዘከመ ይሃ ጽጽ መዓልትም ሌሊት አሞራ ታስሪን ቀዳማይ ኮኑን ቀዳማይ በመፈር ተውረቱ ለፀሐይ ይላል። ፀሐይ ሶስቱ መስኮቶች ሁለት ሁለት ዙር ሄዶ ፈጽሞ ድጋሚ ደግሞ ቀሪውን ሶስቱ መስኮቶች ሲጀምር በዛ ላይ ደግሞ መዓልት ከሌሊቱ እንደሚያንስ እንደሚጎር ይናገራል ማለት ነው። ይህን ካለ በኋላ ርእየ ከመይፈደፍድ መዓልት እምሌሊት በወርሃ ኒሳን እስከ ወርሃ ሐዜራን ይላል። ከመጋቢት ጀምሮ እስከ ግንቦት ድረስ መዓልቱ ቀኑ ከሌሊቱ እንደሚረዝም ይናገራል ማለት ነው። ይህም ማለት ኒሳን መጋቢት ነው፣ ሐዜራን ደግሞ ግንቦት እንደሆነ ከዚህ እንረዳለን። ይህን ካለ በኋላ ርእየ ዘከመይ ኤሪ መዓልት ወሌሊት በወርሃ ኤሎል ወበወርሃ አዴር ይላል። ኤሎል እንግዲህ ነሐሴ ነው። አዴር ደግሞ የካቲት ነው። በነሐሴ 30ኛው ቀንና የምልክቷ ቀን እንደዚሁ በየካቲት 30ኛው ቀንና የምልክቷ ቀን ላይ እንዳጠቃላይ ሲነገር ደግሞ በነሐሴ ወርና በየካቲት ወር ላይ መዓልትና ሌሊት እኩል እንደሚሆን ሪና መዓልት ሌሊት እንደሚሆን አየ ብሎ ይናገራል። ይህን ያዩት እንግዲህ ጻድቁ አባ በጸሎተ ሚካኤል ናቸው። በአማርኛው ትርጉሙ ላይ ስንመለከት የሚገርመው ሰኔን የሚያዝያ ብሎ ትርጉሞታል እዚህ ጋር የተለያዩ ወራት ነው የተጠቀሰው በገዙ ላይ። ለምሳሌ ሴናሰን ተብሎ አራተኛ ወር ተብሏል። ከዛ በኋላ ደግሞ ከመይ ፈደፍድ ማል ትም ወራ ኒሳን እስከ ወራ ሀዜራን ይላልና እዚህ ጋ ሁለት የተለያዩ ወራትን ሚያዝያ የሚል ትርጉም ሰጥቶት እንመለከታለን አማርኛውና ይህ ማለት ሚያዝያን በአንድ በኩል የመጀመሪያ ወር ለማድረግ የተሞከረ ሙከራ እንደሆነ እንመለከታለን። አማርኛው ስናየው በየወሮቹም ከአራተኛው ወር ሚያዝያ ይላል። እንግዲህ ሚያዝያን እዚህ ጋ አራተኛ ወር ውረታል የሰኔን ቦታ ስም ሰጥቶት አራተኛ ወር ሴና ስን የሚለውን ሚያዝያ ብሎ ትርጉሞታል። ይህም ካለ በኋላ እስከ አዴር ወር ይላል። አዴርን አይተረግመውም። እንዴት እንደሚፈረረግ ተረዳ ይላል። ከዛ በኋላ በወራታ ሳስ ቀኑ ከሌቱ እንደሚጎል ይልና በመጀመሪያ ፀሐይ መባላት ተፋፈር መአልቱ ከሌቱ እንደሚረዝም ከሚያዝያ ወር እስከ ወረሃ አዜራ አለ። አዜራ ያለውን ሁሉ አወቀ ይላል። አዜራ የሚለውን አይተረግመውም ከሚያዝያ ወር አለ ከሚያዝያ ወር ያለው እንግዲህ ኒሳን ያለ ነው እንግዲህ ሴናስንንም ሚያዝ ያለው ኒሳንንም ሚያዝ ያለው አማርኛው ስለዚህ ሲተረጉሙት ከባህረ ሀሳቡ ጋር ስለሚጋጭ ይሄ የጥንቱ የግዕዙ የኖክኒዞ የተቀመጠ ስለሆነ ምን ያህል መደበላለቅ እንዳለ ነው እዚህ ጋር ምናየው ምክንያቱም ባህረ ሀሳቡ የጥንት እስራኤላውያን የመጀመሪያ ወር ሚያዝያ ነው ስለሚል ማለት ነው ግን ያም አይደለም የመጀመሪያ ወር መጋቢት ነው ማለት ነው እና እዚጋ ሚያዝያን አራተኛ ወር እንደተባለ ልብ አድርጉልኝ እንደዚሁ ሁሉ ሚሳንን ደግሞ ሚያዚያ እንደተባለ ሴናሰን ሚያዚያ እንደተባለ። እዚህ ጋር እንግዲህ በአንድ ቋንቋን የተጻፈው ገብዙ ላይ ሴናሰን ሲባልና ሚሳን ሲባል የተለያዩ ወራት እንደሆኑ ግልጽ ነው። ይህን ልብን እንል ይገባል። ሲቀጥል ከዚህ የፊት አይተነዋል። መጽሐፈ ነገስት ቀዳማዊ ምዕራፍ ስምንት ከቁጥር ሁለት ላይ ነው የምናየው ያው እንዳጠቃላይ አሳቡ የእስራኤልን ልጆች አባቶቻቸውን የአባቶቻቸውን ቤቶች፣ መሳፍት ንጉሱ ሰሎሞን በጽዮን ሰበሰባቸው ይላል። ይሄውም አታሚን በሚባል በሰባተኛ ወር ነበር ይላል። ይህንን እንግዲህ ኢታኒም ብለው ደግሞ በሌላ ተጣፊ ይጽፉታል። ይህም ሰባተኛ ወር ከምርኮ በፊት ኢታኒም የሚባል ነበር። ከምርኮ በኋላ ደግሞ ቴሽራይ ብለው እስራኤላውያን የሚጠሩት የመስከረም ወር ነው። እና ይህ ወር ሰባተኛ ወር እንደሆነ እንግዲህ መጽሐፈ ነገስት ቀዳማዊ ላይ እየተመለከተ እንገናኛለን። መስከረም ሰባተኛ ወር ከሆነ መጋቢት ስንተኛ ወር ነው ስንል፣ አንደኛ ወር ነው። ሚያዝያ ስንተኛ ወር ነው ስንል፣ ሁለተኛ ወር ነው ማለት ነው። ሌላ ምን እንመለከታለን? አሁን ደግሞ የምንመለከተው አሁን በቅርብ የታተመ የግዕዝ መጽሐፍ ቅዱስ አለ። ግዕዝ መሆኑ ጥሩ ነው፣ ግን በቅርብ ስለታተመ እንደዚሁ እንዴት ተደርጎ ለመበረዘና ለማመሳሰል እንደሚሞከር መመልከት ነው ማለት ነው። ምን ይላል? እዚሁ መጽሐፈ ነገሥት ቀዳማዊ ላይ ነው የግዙ መጽሐፍ ቅዱስ መጽሐፈ ሳሙኤል ቀዳማዊና መጽሐፈ ሳሙኤል ካልዕን መጽሐፈ ነገሥት ቀዳማዊና መጽሐፈ ነገሥት ካልዕ ብሎታል። ከዛ መጽሐፈ ነገሥት ቀዳማዊና መጽሐፈ ነገሥት ካልዕን ደግሞ መጽሐፈ ነገሥት ሳልስ እና መጽሐፈ ነገሥት ራብዕ ብሎ አድርጎታል። ስለዚህ በግዙ ላይ እንደዛ ነው የምናገኘው። በግዙ ላይ መጽሐፈ ነገሥት ሳልስ በአማርኛው ላይ የመጽሐፈ ነገሥት ቀዳማዊ ምዕራፍ ስድስት ቁጥር ሰላሳ ስድስት አንስቶ እናያለን። ወነደቃ ለአጸድ ውሳጢሃ በሰለስቱ ፆታ በውቅሮ ወለሃዱ ፆታ በፀወቄ ድሮስ ይላል። ወገብረ ምንጡርአተ ለአጸደ ኤላም ዘውስተ ቤት ዘቅድመ መቅደስ ወበራበ አመት ይላል። በአራተኛው ዓመት ሳረሮ ለቤተ እግዚአብሔር የእግዚአብሔርን ቤት መሰረተ። በወርሃኔሳን በካልወር ይላል። በወርሃኔሳን ሲል እንግዲህ እዚህ ጋ ሚያዝያን ነው የቅድሞ ገድል ላይ እንዳየ ነው ኔሳንን ሚያዝያ ለማለት የተሞክረበት መንገድ አለ አማርኛው ላይ እዚጋ ደግሞ የገዙን ሲያጽፉት ደግሞ በቅርቡ ኔሳንን ሚያዝያ ብለው ትርጉም ሰጥተው ተርጉመውታል ማለት ነው እና ዞሮ ዞሮ ግን ምን ይላል እዚ ጋ የሚገርመው በበራበ አመት ሳለው ለቤተ እግዚአብሔር እና በወርሃ ኔሳን በካለ ወር ነው የሚለው ሁለተኛ ወር እንደሆነ ይናገራል ማለት ነው ሚያዝያ ሁለተኛ ወር እንደሆነ ግን ኔሳን የሚያዝያ ስም አይደለም እሱን ወደኋላ በደንብ እናያለን አሁን ኔሳ የሚለውን ለሚያዚያ መስጠት ይፈልጉ ይበልጡት እዚህ ጋር ዞሮ ዞሮ ግን ሁለተኛ ወርነቱን ይመሰክራል ማለት ነው። ይሄ ገዝ መጽሐፍ ቅዱስ ይህን የምናየው በአማርኛው ላይ ስናየው ደግሞ እንረዳለን። እዚው አማርኛው ላይ መጽሐፈ ነገስት ቀዳማዊ ምዕራፍ 6 ቁጥር 37 ላይ በአራተኛው ዓመት ከሚያዚያ በሁለተኛው ወር ይላል። እንግዲህ ኔሳን ያሉት ሚያዚያ እንደሆነ እዚህ ላይ እንረዳለን። እዚህ ጋር ስናየው፣ በገዙ ላይ ስናየው ወበራባ አመት ሳራሮ ለቤተ እግዚአብሔር በወርሃ ኔሳን በካልወር ነው የሚለው በወርሃ ኔሳን በካለ ወር እዚህ ጋር ደግሞ በሚያዚያ በሁለተኛ ወር ሆኖ መተርጎም ሲገባው እዚህ ጋር ደግሞ አማርኛው ቀድሞ የጻፈው በርግጥ አማርኛው ነው ምን አለ በአራተኛው ዓመት ከሚያዚያ በሁለተኛ ወር አሁን ሚያዚያ ሁለተኛ ወር ነው እንዳያስብል ደግሞ ከሚያዚያ ቀጥሎ ባለው ሁለተኛ ወር በግንቦት ለማለት ማለት ነው ግን በአራተኛው ዓመት በሚያዚያ በሁለተኛ ወር ነው መሆን ያለበት ምክንያቱም በግዙ ያን አስተካክለውታል ወርሃኔሳን በካለ ወር ብለውታልና ይህን ካለ በኋላ በአስራ አንደኛው ዓመት ቡል በሚባል በስምንተኛው ወር ይላል። ቡል የሚባለው ደግሞ ስምንተኛው ወር ጥቅምት እንደሆነ ከባቢሎን ምርኮ በፊት እስራኤላውያን የሚጠቀሙት እንደነበረ ይህ እናያለንና እዚህ ጋር ግራ ለማጋባይ የተሞከረ ነገር አለ። ሚያዝያን ኔሳን በማለት እና ደግሞ ሁለተኛ ወርነቱን ግን በኔሳን ገለጡት። ሚያዝያ ሲሉት ግን አማርኛው ላይ ከሚያዝያ በሁለተኛው ወር አሉት ማለት ነው። እንግዲህ እዚህ ጋም ትልቅ የምንረዳው ነገር አለ ብዬ አስባለሁ። ወደ ዋናዎቹ ማስረጃዎች እንሄዳለን። መጋቢት የመጀመሪያው እንደሆነ ሚያዚያ ደግሞ ሁለተኛ ወር እንደሆነ ከዛም ደግሞ ኔሳን የሚለው ስያሜ የመጋቢት እንደሆነ እነሱ እንመለከታለን። መጽሐፈ አስቴር ምዕራፍ ስምንት ቁጥር ዘጠኝ ላይ በዚያም ዓመት ኔሳን በተባለው በመጀመሪያ ወር ከወሩም በሃያ ሰባተኛው ቀን የንጉሱ ጻፊዎች ተጠሩ ይላል። እንግዲህ ኔሳን የመጀመሪያ ወር እንደሆነ መጽሐፍ አስቴር በደንብ አድርጎ ይጠቅሳል። ስለዚህ መጽሐፈ አስቴር ኔሳን የመጀመሪያ ወር ካለ የመጀመሪያ ወር መጋቢት ነው። ኔሳን ማለት ደግሞ መጋቢት ነው። እዛ ጋር ሁለተኛ ወር ተብሎ ኔሳን ቢባልም ያ ኔሳን የተባለው ሚያዝያ ነው። እሱም ደግሞ ኔሳን ሳይሆን እያር ብለው ነው የሚጠሩት ሁለተኛውን ወር ወይም እዚህ የሚሉትም አለ እናየዋለን። እሱን ወደ በኋላ ቀጥሎ እዚሁ መጽሐፍ አስቴር ምዕራፍ ስምንት ቁጥር አስራ አንድ ላይ በከተሞች ሁሉ እንደ ሕጋቸው ያደርጉ ዘንድ፣ እርስ በርሳቸው ይረዳዱ ዘንድ፣ ጥራቶቻቸውንና የሚነሱባቸውን ሁሉ እንደወደዱ ይቋቋሙ ዘንድ አዘዛቸው ይላል። ይህም አዳር በሚባለው በአስራ ሁለተኛው ወር ነው ይላል። በአስራ ሶስተኛው ቀን ነው ይላል። እንግዲህ አዳር ምንድን ነው? አዳር አዴር ቢለው አስራ ሁለተኛ ወር ነው የካቲት ነው ማለት ነው። ቅድም ስለዚህ ነው በወራ ኤሎል፣ ወራ አዴር፣ ኤሎል ነሐሴ ነው። ተሽራይ መስከረም ስለሆነ ኤሎል ነሐሴ ነው። አዳር ደግሞ የካቲት ነው ማለት ነው እና አስራ ሁለተኛ ወር የካቲት ነው ብለው መጽሐፈ አስቴር ይናገራል። ይህን መጽሐፈ አስቴርን የሚያመሳክርልንን የአቡና አብተማሪያን ገድልን ደግሞ እንመልከት። ገድለ አቡና አብተማሪያም ዘሰኑይ ምዕራፍን ቁጥር ስድስት ላይ

እንግዲህ ሰው ሲሆን ሰማያዊ ስራን የሚሰራ መላክ ሲሆን በምድር የሚገለጽ አባብተ ማርያም ምድራዊ ሰው ሲሆን ሰማያዊ መላክ ነው። እውቀትን አንቺ የቴነሽ ያላት ምስጢርንም ሀገርን ያደረጋት ደምግባቱ ቀድሞ ከሚወጡ ከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመትል እንደ ምልክኤል ኮከብ ነው አለ። እንግዲህ ምልክኤል ኮከብ በመጽሐፍ ሄኖክ ምዕራፍ ሀያ ስምንት ላይ እንደምንመለከተው ምልክኤል በመጀመሪያ ወቅትና በመጀመሪያ ወር እንደሚወጣ የተቀመጠልን ነው ማለት ነው። እንግዲህ እዚህ ጋር አማርኛው ላይ ስንመለከተው ኔሳንን በደንብ አድርጎ የተረጉሟል። ሀዜራንን ግን በትኩ ላይ የተረግመው፣ ምክንያቱም ቅድማ የተናል ሀዜራን ግንቦት እንደሆነ፣ ከመጋቢት አንድ ነው የሚለው አሚሮ ለወርሃ ኔሳን ነው። እዚጋ በደንብ ታዩታላችሁ። በገዛ አንድ ቁጥር ነው እስከ ሰላሳሁ ሁ ለወርሃ ዜራ። እዚ ጋ ግን በባሕረ ሐሳቡ ቀይሮት የሄኖኩን በሄኖክ ግዴ አስራት ተቀምጧል። ግን ከባሕረ ሐሳቡ ጋር ስለማሄድለት ዞሮ ዞሮ ኔሳንን መጋቢት መሆኑን አልካደውም ከመጋቢት አለው ከመጋቢት አንድ ማለት ሲገባው በዛ በግዝ ቁጥር ከመጋቢት 26 አለው ከመጋቢት 26 ከሰኔ 25 13ቱ ሰንበታት አለው። በእርግጥ ከመጋቢት አንድ እስከ ግንቦት 30 እስከ ከነምልክት ቀኑ 13 ሰንበታት ናቸው። 13 ሱባኤዎች፣ 13 ሳምንታት ማለት ነው። ዘጠና አንድ ቀን የአንድ ወቅት ቀናት ናቸው እና እዚህ ጋር ምን እንመለከታለን? በግዙ ተቀምጧል። እውነቱ በአማርኛው ሲመጣ ደግሞ ትንሽ ወደ ባህረ ሐሳቡ ለማጠጋጋት ከባህረ ሐሳቡ ጋር እንዳይጋጭ በማለት ያው ወደ እሳት አቆጣጠር ለማጠጋጋት የተደረገ ነገር እንዳለ የምናስተውለው ነው። ምክንያቱም ልዩነት እናይበታለን። ጥያቄ የሚፈጥር ነገር ነው ማለት ነው። ይሄና ይሄንስ እንዴት እንመለከተዋለን የሚለውን አድማጭ ተባለው ለተመልካች ተባለው ከመጋቢት ስድስት እስከ ሰኔ 25 ይላል። 13ቱን ሰንበታት እስኪፈጸሙ ድረስ መዓልቱና ሌሊቱን የሚመግብ መጋቤ መሬት የሆነ ምልክ ኤልን የሚመስል በፊት በፊቱ ፀሐይ ጽድቅ መድህን ጊዜ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው ይላል። እንግዲህ እዚህ ጋ ዋና መያዝ ያለብን ኔሳን የሚለውን መጋቢት ነው። ከመጋቢታን እስከ ግንቦት ሰላሳ ከነ ምልክት ቀኑ ያው ምልክት ቀኑን አልጠቀሰውም በእርግጥ ከነ ምልክት ቃሉ እንደሆነ ማስተዋል ይገባናል። ሌላው ደግሞ በመጀመሪያው ወር እንግዲህ እንዳየነው መጋቢት ላይ ምልኬል የተባለው ኮከብ የሚወጣበት ነው። ይህም ደግሞ በመጽሐፈ ሄኖክ ምዕራፍ 28 ላይ ከሁሉ አስቀድሞ የሚወጣው ኮከብ በመጀመሪያው ወር ምልኬል የተባለ ኮከብ እንደሆነ ተቀምጦልናል ማለት ነው። መጽሐፈ ሄኖክ ምዕራፍ 28 ቁጥር 23 ላይ ስሙ ተማኒና ፀሐይ የሚባል ወይም ፀሐይ የሚባል ሌላ ላይ ምልክኤል በመጀመሪያው ዘመን ወጥቶ ይመገባል በምግብናውም የሚመገባቸው ቀኖች ሁሉ ዘጠና አንድ ቀኖች ናቸው ብሎ መጋቢት፣ ሚያዝያ፣ ግንቦት ከምነ ምልክት ቀኑ ዘጠና አንድ ቀኖች እንደሆኑ እና የመጀመሪያው ዘመን የመጀመሪያው ወቅት እንደሆነ ይናገራል። ዘመን ሲል ወቅት ማለቱ ነው። ዘጠና አንድ ቀናት የአንድ ወቅት ቀናት ናቸው። የመጀመሪያው ወቅት ማለት ደግሞ ዓመቱ ሲጀምር የመጀመሪያ ወቅት አዲስ ዓመትን ይዞ የሚመጣ ማለት ነውና ይህም ደግሞ መጋቢት ተብሎ እንድተረጎመ ገላ አቡነ አብተማርያም ላይ ተናል። ስለዚህ ምንድነው መጋቢት የመጀመሪያ ወር ነው ማለት ነው። ኔሳንም ኔሳንም ማለት መጋቢት ማለት እንደሆነ ከዚህ እንረዳለን። መጽሐፈ ነገስት ቀዳማዊ ስለ ሚያዝያ የሚናገረውን እንግዲህ በግዙና በአማርኛ እያየን ነበረ። እንግዲህ የአማርኛው ህትመቱ 2000 ነው። የ1980 መጽሐፍ ቅዱስ ላይስ ምን ይላል የሚለውንም እናያለን እንግዲህ እዚሁ በሁለት ሲ ላይ እንመልከት። መጽሐፈ ነገስት ቀዳማዊ ምዕራፍ ስድስት ቁጥር አንድ ላይ የእስራኤል ልጆች ከግብፅ ምድር ከወጡ 484 ዓመት በሆነ ጊዜ ሰሎሞን በእስራኤል ላይ ነገሰ፣ በአራተኛው ዓመት ዚፍ በሚባለው በሁለተኛ ወር የእግዚአብሔርን ቤት መስራት ጀመረ ያለ። ይህ እንግዲህ ዚፍ ማለት እያር ወይም ዚፍ የሚሉት ከኒሳን ቀጥሎ ያለው ሁለተኛ ወር ሚያዝያ ወር ነው ማለት ነው። መጽሐፈ ነገስት ቀዳማዊ እዚሁ ምዕራፍ ስድስት ቁጥር 30 ሰባት ላይ ስንሄድ ቅድም እንዳየነው ነው። እዚህ ጋር የሚለው በአራተኛው ዓመት ከሚያዝያ በሁለተኛው ወር ነበራል የሚለው ይሄኛው የሁለት ሺህ እትመት። እንግዲህ በሚያዝያ እንደሆነ በግዕዝ አይተናል። ከሚያዝያ እንደማይበር ከሚያዝያ በሁለተኛ ወር ሌላ ወር ነው ከዛ ሁለተኛ ወር የሚለውን ሌላ ወርን እየጠቆመ ነው። ግን በሚያዝያ በሁለተኛ ወር ሁለተኛ ወር ራሱ ሚያዝያ እንደሆነ በግዙ አመሳክረነዋል። ምንም የድነሳን ብሎ ቢጠራውም ማለት ነው። አሁን እዚህ ጋር ደግሞ ስንመለከት ራሱ በሁለተኛ ወር በሚል ለማስረጃ ሰማንያው ምዕራፍ ስድስት መጽሐፈ ነገሥት ቀዳማዊ ምዕራፍ ስድስት ቁጥር ሰራ ሰባት ማለት ነው። በአራተኛው ዓመት ዚፍ በሚባል ወር የእግዚአብሔር ቤት ተመሰረተ ይላል። እንግዲህ ዚፍ ካለ ቀደም ብሎ እዚሁ ምዕራፍ ስድስት ቁጥር አንድ ላይ ዚፍ በሚባለው ሁለተኛ ወር ስላለው አሁንም ዚፍ በሚባል ወር ካለ ራሱ ሁለተኛ ወር የሁለተኛ ወር ስም እንደሆነ እዚህ ጋር እናስተውላለን ማለት ነው። እዚህ ጋር ግን ከሚያዚያሲ እንግዲህ ሚያዚያ ብሎታል። ግን ከኔ ያስገባው ዚፍ ሚያዚያ ነው። እንዴት አድርጎ ይተርጉመው ሁለተኛ ወር ከዋለ ስለሚጋጭበት ከሚያዚያ በሚል የተቀመጠበትን መንገድ እንመለከታለን ማለት ነውና ምናልባት እዚህ ላይ ሰባተኛ ምንን እንመልከት ካልን የሁለት ሺ ህትመት አታሚም ነው የሚለው የ1980 እትመት ደግሞ ስንመለከት ኤታኒም ነው የሚለው። እና ልክ ኤታኒም ሰባተኛ ወር እንደሆነ ይናገራል። እሱም ያው ዛው ምዕራፍ ስምንት ቁጥር ሁለት ላይ እስራኤል ሰዎች ኤታኒም በሚባል በሰባተኛ ወር በበዓሉ ጊዜ ወደ ንጉስ ወደ ሰሎሞን ተከማች ብሎ ተቀምጧል። ስለዚህ አታሚም ቢለውም የሁለት ሺ መጽሐፍ ኤታኒም ቢለውም የ1980 መጽሐፍ ኤታኒም ምንድን ነው? ከምርኮ በፊት ይለዋል መዛግብቱ ገብቶ የቴሽራይ የሚሉት የመስከረም ስም ነው ማለት ነው ሰባተኛ ወር። ስለዚህ ሰባተኛ ወር መስከረም ከሆነ የመጀመሪያ ወር መጋቢት ነው ማለት ነው። እንደዚህ ሁሉ ኢያር ወይም ዚፍ ሁለተኛ ወር ሚያዚያ እንደሆነ ተመልክተናል። በ1980 መጽሐፍ ቅዱስ ወይ ዘጸአት ምዕራፍ 13 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀን የሚከፍት በኩር ሁሉ ለኔ ቀድስልኝ፣ የኔ ነው። ሙሴም ህዝቡን አለ፣ ከባርነት ቤት ከግብፅ የወጣችሁበትን ይህን ቀን አስቡ፣ እግዚአብሔር ከዚህ ቦታ በብርቱ እጅ አወጣችኋልና ስለዚህም የቦካ እንጀራ አትብሉ፣ እናንተ ዛሬ በአቢብ ወር ወጣችኋልና ይላል። እንግዲህ 1980 ላይ የተጻፈው አቢብ ማለት ከምርኮ በፊት የሚጠቀሙት ነው ከምርኮ በኋላ ኔሳን ያሉት ነው ማለት ነው አቢ ማለት ያው የመጀመሪያው መጋቢት ነው ማለት ነው ይህንን የሁለት ሺው መጽሐፍ ቅዱስ ሚያዚያ ብሎታል በግዙ ደግሞ የታተመው እንግዲህ ግዙ ቅርብ ጊዜ የታተመው ነው ብያችኋለሁ በግዙ የታተመው ደግሞ በወርሃ ሃሌሉያ ኔሳን ብሎታል እንግዲህ ኒሳን መጋቢት እንደሆነ ነው እውነታው ግን ለሚያዚያ የሚወሰዱበት አግባብ ስላለ እንደዚህ የተጋባ ነገር ተቀምጧል ማለት ነው የሁለት ሺው ላይ እንመልከት ያው ከ1980 ጋር አንድ ሐሳብ ስለሆነ እነዚህናው ሁለት ሺ ላይ ሰልኩት ኦሪት ዘጸአት ምዕራፍ 12 ቁጥር አንድ ላይ እግዚአብሔርን በግብፅ ሀገር ሙሴና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የአመቱም መጀመሪያ ይሁናችሁ። እስራኤል ልጆች ማህበር ሁሉ ተናገሩ በሏቸውም። በዚህ ወር በአስረኛው ቀን ሰው ሁሉ ለአባቱ ቤተሰቦች አንድ አንድ ጠቦት እያንዳንዱ ሰውም ለራሱ ቤተሰብ አንድ ጠቦት ይውሰድ። በቤት ያሉ ሰዎች ጥቂት ቢሆኑም አንድ በግም የሚጨርሱ ቢሆን በጉን ሊጨርሱት በሚበቁ ሰዎች ቁጥር እያንዳንዱ በአጠገቡ የሚኖረውን ጎረቤቱን ይውሰድ ይላል። ነውር የሌለበት የአንድ ዓመት ተባት ለእናንተ ይሁን። ኦሪት ዘጸአት ምዕራፍ 12 ላይ ይህ ወር የወሮች መጀመሪያ ይሁናቸው ያለው በባርነት ሲሆኑ አቆጣጠሩ ጠፍቷቸው ነበርና የወሮች መጀመሪያ ናችሁ ተብሎ አዲስ ትእዛዝ ያልሆነ የጥንቱን ስርዓት እግዚአብሔር አምላክ በነቢይ እግዚአብሔር በቅዱስ ሙሴ ላይ አድሮ ተናግሯቸዋል፣ አሳውቋቸዋል ማለት ነው። እንግዲህ ይህ ወር ምንድነው? መጋቢት ወር ነው። በአስረኛው ቀን ለሰው ሁሉ አንድ ጠቦት ይውሰድ የሚለው ይሄ የፋሲካ ስርዓት ነው። ስርዓቱ ፋሲካ ላይ ነው የምናየው። ታዲያ መድኃኔዓለም አምላክ ለምንድነው ሚያዝያ 13 ስንሰየውም በሄኖክ ምናከብረው ብለን ስናይ ሚያዚያ ላይ ለምሳሌ ባረሳቦች ሚያዚያ እንደሆነ የፋሲካ ስርዓት ያነሳሉ። ግን የመጀመሪያ ወር ተብሎ የጠቀሰው ሚያዚያ ነው ለማለት ይህንን ስለሚያነካኩ ነው። ግን ሚያዚያ የመጀመሪያ ወር ስለሆነ አይደለም። ሚያዚያው ላይ የፋሲካ ስርዓት ሲያደርጉ የመዳር ለማምላክ ሰቅለቱና ትንሳኤ የሆነ የምንለው በሁለቱም ወራት ላይ የፋሲካ ስርዓት ይደረግ ስለነበረ ነው። በመጋቢት ወርም በሚያዚያ ወርም የፋሲካ ስርዓት ያደርጉ ነበር። ይህም ደግሞ ኦሪዘ ሁልቅ ምዕራፍ 9 ከቁጥር 9 ላይ እንመለከታለን። ኦሪዘ ሁልቅ ምዕራፍ 9 ከቁጥር 1 ላይ እንመልከት እና የእስራኤል ልጆች ከግብፅ ምድር በወጡ በሁለተኛው ዓመት በመጀመሪያ ወር በሲና ምድረ በዳ እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች በጊዜው ፋሲካውን ያደርጉ። በመጀመሪያ ወር በ14ኛው ቀን በመቼ ጊዜ በጊዜው አድርጉት እንደ ስርዓቱ ሁሉ እንደ ፍርዱም ሁሉ አድርጉት። ሙሴም ፋሲካን ያደርጉ ዘንድ ለእስራኤል ልጆች ነገራቸው። በመጀመሪያው ወር በ14ተኛው ቀን በሲና ምድረ በዳ ፋሲካን አደረጉ። እግዚአብሔርም ሙሴ እንዳዘዘው እንዲሁ የእስራኤል ልጆች አደረጉ። በሰውነታቸው ርኩሰት የነበረባቸው ሰዎች መጡ ስለዚህ በዚያ ቀን ፋሲካ ያደርጉ ዘንድ አልቻሉም፣ ይላል። በዚያ ቀን ወደ ሙሴና ወደ አሮን ቀረቡ። እነዚህ ሰዎች እኛ በሰውነታችን ርኩሰት ያለብን ሰዎች ነን፣ በእስራኤል ልጆች መካከል በጊዜው ቁርባን ለእግዚአብሔር እንዳናቀርብ ስለምን እንከለከላለን? አሉት። ሙሴም እግዚአብሔር ስለናንተ የሚያዘውን እስክሰማ ቆዩ አላቸውና በጸሎት ወደ እግዚአብሔር ጠየቀ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል ለእስራኤል ልጆች እንዲህ ብለ ነገራቸው። ከእናንተ ወይም ከትውልዶቻችሁ ዘንድ ማንኛውም ሰው በሰውነቱ ቢረክስ ወይም ሩቅ መንገድ ቢሄድ ወይም በተወለዳችሁበት ሀገር ያለን ቢሆን እርሱ ደግሞ ለእግዚአብሔር ፋሲካን ያደርግ ይላል። በሁለተኛው ወር በአስራ አራተኛው ቀን በመሸ ጊዜ ያደርጉት። ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት። ከእርሱም እስከ ነገ ምንም አያስቀሩ። ከእርሱም አጥንትን አይስበሩ። እንደ ፋሲካ ስርዓት ሁሉ ያድርጉት። ነገር ግን ንጹሕ የሆነ ሰው በመንገድም ላይ ያልሆነ ፋሲካን ባያደርግ ያ ሰው ከሕዝቡ ዘንድ ተለይቶ ይጠፋል ይላል። የእግዚአብሔርን ቁርባን በጊዜው አላቀረበምና ያ ሰው ኃጢአቱን ይሸከማል ይላል። እንግዲህ በአመት ሁለቴ በመጀመሪያ ወርና በሁለተኛ ወር፣ በዚህ ምክንያት ፋሲካን ያደርጋሉ ማለት ነው። እንግዲህ ንጹሕ ሆኖ በመጀመሪያ ወር ያላደረገ ወይም ደግሞ በመጀመሪያ ንጹሕ ሳይሆን በሁለተኛ ወር እድል ሰጥቶት ያላደረገ ከህዝቡ ዘንድ ተለይቶ ይጠፋል በሚል ተቀምጧል ማለት ነው። እና በዚህ ምክንያት የፋሲካን ስርዓት ሁለት ያከብሩ ነበር። ለዛው ቅርብ ባለ ፋሲካ ሆሙ ላይ ይሁድ ብሎ የመድኃኒዓለም አምላክ እለተ ስቅለቱና በዓለ ትንሣኤው የዋለው ሁለተኛውን ፋሲካ በሚያከብሩበት ጊዜ እንደሆነ ልንገነዘብ ይገባናል ማለት ነው። ስለዚህ በመጀመሪያ ወር ተብሎ የተገለጸው የመጋቢት ወር ነው ማለት ነው። እንደዚሁ በሚያዚያ ወርድ ድርሳን ራጉኤል ክፍል ሁለት ላይ ቁጥር አንድ ላይ በስማአብ ወወል መንፈስ ቅዱስ አዶ አምናክ ዘንቱ ድርሳን ቤት ነበብ አማሚሩ ለሚያዚያ ይላል በለተባሉ ለራጉኤል ሊቀ መላእክት አዶም ላይ ተገው ቅዱሳን መላእክት ጸሎቱ በረከቱ ያሉ ሙስሊም አለም አለም ወበካል ወር ዘውቱ አማሚሩ ለሚያዚያ ከአበ ራጉኤል መልአክ አበ ልብነ ድንግል ንጉስ ወይ ቤዶ ኦ ንጉስ ለብነ ድንግል ሰማዘ ወለብ ዘቤ ይላል። አማርኛውም አንድ አምላክ በሚሆን በአባ ወልድ በመንፈስ ቅዱስ ስም ከትጉሃን መላእክት አንዱ የሚሆን የሊቀ መላእክት ራጉኤል በዓል በሚከበርበት ዕለት በሚያዝያ አንድ ቀን የሚነበብ ድርሳን ይህ ነው። ጸሎቱ በረከቱ ወለላችን ይደረግልን ለዘላለሙ። በሁለተኛው ወር ማለት በሚያዝያ አንድ ቀን የመላእክት አለቃ ራጉኤል ዳግመኛ ወደ ንጉሡ ልብነ ድንግል መጥቶ ንጉሥ ልብነ ድንግል ሆይ የምነግርህን ስማ የማስረዳህንም ልብ አድርግ አስተውል አለው ይላል። እዚህ ላይ በግዕዙም በአማርኛውም በካለ ወር አማሚሪ ለሚያዝያ በሁለተኛ ወር ማለት በሚያዝያ አንድ ቀን ብሎ አስቀምጦታል ማለት ነው። ስለዚህ ሚያዝያ ሁለተኛ ወር እንደሆነ እንግዲህ በመጽሐፍ ቅዱስም አይተናል። ትንሽ ለማደነጋገር የተሞከረ ነገር ቢኖርም ድርሳናቱም ገላቱም ደግሞ እየመሰከሩ ነው ያሉት። በነገራችን ላይ የካም መታሰቢያን ያነበባችሁ፣ በካም መታሰቢያ ላይም ሶስት ድርሳ አራት ይልና የቅዱስ ኖክ የሚናገር ይመስልና አስረሴኔ ሰው የጻፈው መጽሐፍ ላይ ማለት ነው። ሄዶ ሄዶ ግን ሚያዝያን የመጀመሪያውን ለማድረግ የባህረ ሀሳቡን ይወስዳል። ስለዚህ ከባህረ ሀሳብ ጋር የተበረዘ ነገር አለው። የካም መታሰቢያ ላይም ጥርት ሆኖ የቅዱስ ሄኖክ አቆጣጠር አልተቀመጠም፤ ምክንያቱም ሚያዝያን የመጀመሪያው ያደርጋል። በቅዱስ ኖክ ግን ዓለም የተፈጠረበት ኦሪት ዘልደት ተብሎ የዓለም ልደት የዓለም ፍጥረት መጋቢት ላይ ነው። እንደዚሁ ወሩም የመጀመሪያው ወቅቱም መጋቢት፣ ሚያዝያ፣ ግንቦት ወሩም ደግሞ መጋቢት አንድ ነው የመጀመሪያው ወርና፣ በቅዱስ ሄኖክ ያ ነው ትክክሉ። በፍጻሜ ላይም የወላዲተ አምላክን ተአምርና የጸላተ ሙሴን ሙሴን ተአምር በሚናገር ድርሳን ድርሳነ ጽዮን ላይ እንመለከታለን። ይህ ድርሳነ ጽዮን የ1998ቱ ነው። ትንሽ ይቻላል። ምክንያቱም ስለ ቡና የሚናገረው አልወጣበትም ማለት ነው። ስለ ቡና የሚከለክለው ክፍል አለበት። እንግዲህ እዚህ ድርሳነ ጽዮን ላይ መጋቢት የመጀመሪያው ወር ቀዳሚ ወር እንደሆነ አስረግጦ ይናገራል። ከዚህም በኋላ ይላል ወይም ዘና ሷ አሰርተክሌታ አባና ማበቆ ምግሪ ሆም ለካህናት በወርቆ አሰርተክሌቱ ነገር እስራኤል ወም ድረ አደው ሁሉ ህዝብ ወፁ ካህናት ለጸውው ወለ ጽዮን ይላል። እንግዲህ ጊዮንን ዮርዳኖስ ብለው እንደሚጠሩት በመጻፍታለ ይህንን በሰፊው እንመለከተዋለን። ወደፊት ዮርዳኖስ ይህ ባህር ከመቀዳሚ ከሆነ ምልዋ እስከ ድንጋጌሁ ወዘንተ ገብረት ጽዮን ሰማያዊት ይላል። ከዚያ በኋላ የካህናት እግራቸው ከቆመበት በ12ቱ ነገደ እስራኤል ቁጥር 12 ድንጋዮች ያዙ። ህዝቡ ከተሻገሩ በኋላ ታቦተ ጽዮን የተሸከሙት ካህናት ወጡ። ዮርዳኖስም እንደቀድመው እስከ አፋፉ ድረስ ሙሉ ሆነ። ይህን ያደረገች ሰማያዊት ጽዮን ናት ይላል። አማአሱሩ ለወርሃ ሰብራሊዮስ ዝውእቱ ቀዳማይ ወር ገብሩ ስብሐተ ዐቢየ ኵሎሙ ደቂቀ እስራኤል ይላል። ይሄውም ቀዳማይ ወር በተባለው በሰብራሊዮስ ወር መጋቢት አስር ቀን ነው። እስራኤል ልጆች ሁሉ ታላቅ ምስጋና አመሰገኑ ይላል። እንግዲህ ሰብራሊዮስ የተባለው ቀዳሚው ወር መጋቢት እንደሆነ፣ መጋቢት አስር ቀን በቀዳሚ ወር በአስረኛው ቀን እንደሆነ ድርሳነ ጽዮን አስረግጦ አስረድቶ ይነገረናል ማለት ነው። እንግዲህ እንዲህ በድርሳናት ተደጋግሞ ግልጽ ሆኖ የተቀመጠ ነገር አለ። ዋናው ነገር ደግሞ በቅንነት ሆኖ እግዚአብሔር አምላክን መጠየቅ ስለሆነ ከሳቴ ምስጢር እግዚአብሔር እርሱ ለሁላችንም አይለንቦላችንን ያብራልን፣ ይግለጽልን። ወላዲተ አምላክ የነቢይ እግዚአብሔር ቅዱስ ሄኖክን ምስጢር ታስረዳን፣ ነው ማለት የምፈልገው። እንግዲህ ስለ መጋቢት የመጀመሪያ ወርነት ይመስላል። እንግዲህ ማያጠያይቅ ነው። መጋቢት የመጀመሪያ ወር ነው። ሚያዚያ ሁለተኛ ወር ነው ማለት ነው። በደርሳነ እንደዚሁ በገድላ አባ በጽሎተ ሚካኤል በገድላ አባ ቡናፍ ተማርያም ሶስት መጽሐፍ ቅዱስ የግዝ መጽሐፍ ቅዱስ የአማርኛው ደግሞ የ2000 እና የ1980 ውን እየተመለከትን አረጋግጠናል ማለት ነው። ስለዚህ መጋቢት ቀዳሚ ወር ነው። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይማረነ